ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። በድጋም በድጋሚ መጥቼ ያለው ይሁላችሁ። ብሩክ በእናቱ ምክንያት በጣም ከባድ ነገር ገጥሞታል። እሱም እንዳያችሁት ነው፣ ስለ እናቱ የጻፈው ምልክት እናታችሁን እስካለች ድረስ እርዷት፣ እስካለች ድረስ እርዷት፣ ዛሬ ነገ የተሻለ ነገር ሳገኝ ካላችሁ ጊዜ ያልፍና በኋላ ጸጸት ውስጥ ትገባላችሁ የሚል ጽሁፍ ጽፏል ማለት ነው። እና ዛሬ ሁለቱ ሀይሚና ብሩክ ምን እንደሆኑ አይዶኑ አላቅም። ሆነ ደሳስ የሚል ነገር እየለጠፉ አይደለም፣ በሶሻል ሚዲያ አብዞ ኢንስታግራም ላይ በጣም በቃ የሆነ አለ አደለ፣ ሲካፋችሁ ምናምን የሆነ ስቶሪ ላይ የምታደርጉት የሆነ አባባል አለ ወይም ቅንያ አለ ምናምን ማለት ነው። እና ሀይሚ አግዘኝ እንጃ ምላኪ ምናምን ብላለች እና ያው ከብሩ እኔ ያሰብኩት ከብሩ ጋራ የተያያዘ በመን አሁን ዱባይ ሊሄድ አይደል? ካራቀም በኋላ ከሱ ጋር የተያያዘ መስሎኝ ነበረ። ያው እኔ ከአቅሜ በላይ ነው። ለአምላክ ይሰጡቻለሁ። ያው ጸሎት አድርጋለሁ፣ እግዚአብሔር እንዲያስቀረው አደርጋለሁ እንደማለት ይሆናል። እና በተቻለኝ አቅም ግን ያው ይዟት ቢሄድ ደስ ይለኛል። ሄ አስባለሁ። ሲቀጥል ብሩክ አሁን ብሩክ በጣም በጣም ከባድ ችግር ውስጥ ገብቷል። ለምን? ስለ እናቱ በእናቱ እናቱ እየተሰደበችበት ነው። እናቱ እየተዋረደችበት ነው። እናቱ መጥፎ መጥፎ ቃል እየተባለች ነው። እሱም በሶሻል ሚዲያ ላይ ቲክቶክ ከፍተው ሁም ብለው ቀን ሙሉ ፎቶዋን እየሰቀሉ እየሰደቧት ነው። እና እኔን ተውኝ እኔን ተው ተዋት፣ እናቴን ተውት፣ እኔን ግን እንደፈለጋችሁ ማድረግ ትችላላችሁ፣ ብሎ በጣም እያለቀሰ ምርር እያለ የተናገረው ምክንያቱም በተሻላቸው አቀም አንድ በታችንን ቆጠን ብናረግ ጥሩ ነው። ጋፋችን የሚወጣው ነገር መርዝ ነው እና ቃላት ስንዘራ በጣም ከባድ ነው። ያም ማለና በዚህን ያህል ልክ እሱን ለማሸማቀቃችሁ ከሚዲያ እንዲጠፋ የምታደርጉ ሰዎች ስርዓታችሁን ያዙ። እሱ ምንም አላደረገም፣ እሱ ምንም አልበደለም፣ ምንም አላጠፉም። በዛን ያሉ ልክ እንደዚህ እያደረጋችሁ እነሱ ከሚዲያ እንደጠፍ የምታደርጉ ሰዎች እግዚአብሔር ልብ ይስጣቸው ማለት ነው። እና ሀይሚ ደግሞ በሶሻል ሚዲያ ላይ ተስፋ አልቆርጥም፣ ግን ደግሞ ምን ነገር ተስፋ አልቆርጥም ብላለች። ተስፋ አልቆርጥም ማለት ያው ነገሮች ሁሉ እንደሚስተካከሉ ወደ በፊት ቦታው እንደሚመልሱ ተስፋ አደርጋለሁ ብላለች። ረ ከቡሩጋ ያለ ነገር ነው ከብሩክ ጋር ያለ ንግግር ነው ማለት ነው እና ለምን እንደሆነ እንደዚህ እንዳለች አላውቅም የሰው ልጅ እኔ ትናንት እንዳየናቸው ጥሩ ቪዲዮ ሰርተው አዝናንተው ነው የለጠፉት ዛሬ ላይ ደግሞ ሁሉ እሷ አብሶ በጣም በኢንስታግራም ላይ የምታደርጋቸው ነገሮች ትንሽ ከበድ ይላሉ እና ሀይሚሻዬ ምን ሆነች ነው ምን ችግር ተፈጥሮ ነው ያው ያለችው ተስፋ አልቆርጥም ግን ደግሞ ለምንም ነገር ጉጉት የለኝም ያለችው ማለት ያው ተስፋችን በእግዚአብሔር ነው። ለምንም ነገር ደግሞ አልጓጓም ለማለት ነው። ጥለከኝም ብትሄድ ብትቀርም ለእኔ ምንም ነገር መስሎ አይታየኝም፣ ጉጉት የለኝም እንደማለት። ይሁን ከቡሩ ጋር ተጣልተ ይሁን ትናንት እንደዛ ፕራንክ ስላደረጋት ቦርሳዋ ስለተበጠሰ ምናምን እንጃ፣ የተጣሉ ይመስለኛል ብዬ አስባለሁ። ግን እግዚአብሔር ብቻ ጥሩ ነገር ያደርገው ነው የምለው። ለምን እንደዚህ ብላ እንደለጠፈች አላቅም። እሱ ስለ እናቱ ነው የለጠፈው። እናታችሁ እስካለች ድረስ አግዟት፣ ዛሬ ነገ አትበሉ፣ ጊዜው አሁን ነው። እናታችሁን ተንከባከቡ፣ እናታችሁን ጥሩ ጥሩ ነገር አድርጉ ነው ያለው፣ ያለችው፣ ያለው ማለት ነው እና እና ብሩክ እና ሀይሚ ምን አይነት ነገር እንዳጋጠማቸው አይዶን ነው የምናውቀው ነገር የለም። ብቻ ሰላም ይሆንልን ነው የምንለው። በተቻላችሁ አቅም ግን እናቱን ባትሰድቡበት ደስ ይለኛል ለምን እናቱ ምንም አላደረገችም። እናቱ ደካማ ጎኑ ናት፣ ስስ ጎኑ ናት እና የእውነት በእናቱ ራሱ አይደራደርም። በእናቱና በሀይሚ አይደራደርም። በቃ ስስ ጎኑ እናቱ ነች። እናቱ ምንም አድርግ ያለችውን ነገር ያደርጋል እና ያን እያወቃችሁ ደግሞ ከባድ ነገር ባትፈጥሩ ጥሩ ነው። ሰውን ለመስበር ደግሞ ስንት መስዋዕት ከፍሎ እዚህ ደርሶ አድጎ በቃ በማሳረፊያው አሳት ደግሞ ያልሆነ ቃል እያላችሁ ልጁን ባትሰብሩ ደስ ይለኛል ብዬ አስባለሁ። ሀይሚሻዬ ደግሞ ምን እንደሆነች አይዶ ነው አላውቅም። ተስፋ አልቆርጥም ግን ደግሞ ምንም ነገር አልጓጓም። አይዶ ነው ምን ለማለት እንደፈለገች ምንም ነገር ግልጽ አልሆንልኝም። ብቻ በጣም ያሳዝናል። የሚደባብር ነገር እየለጠፈችን ያለው ማለት ትናንት በጣም ደስተኛ እንደሆኑ በትናንቱ ቪዲዮ በጣም ደስ እንዳላቸው እኔ ራሱ አያም ፈታ ብዬ ነው ዘና ብዬ ነበር ያን ቪዲዮ ያየሁት። በጣም እየሳኩ ፈን እያደረግኩ ነው በዛ ቪዲዮ። ተቀይማ እውነት አድርጋው ይሁን በእርግጥ በጣም ደንግጣለች። እውነትን የሚመስለው በፕራንክም እንኳን ሲሆን አለቀ ሲባል አልሳቀችም፣ እና መጨረሻው አስተላለቁ ትንሽ ይደብራል። ግን ያው ጀስት የሚያዝናና ነገር እስከሆነ ድረስ ምንም ነገር ማለት አይደለም ቀላሉ እሷም ታደርጋለች ግን ያው እኔ ክፋት አላውቅም። በጣም አዝናንቶ ነበር፣ እያሳቀኝ ነበረ ያየሁት። ማለት ለምን የሚደብራት ቢሆን ኖሮ በራሷ ላይ ሼር አታደርግም ነበር ያን ቪዲዮ እና ይሄ ነው የምላችሁ ውዶች፣ ማሮች እና እያንዳንዳችን የምንወራወራት ቃላት ዋጋ አላት እና በተቻላችን አቅም አንደበታችን ቁጥብ ብናደርግ ጥሩ ነው ብዬ አስባለሁ። መልካም ንግግር ሰደቃ ነው። መልካም ንግግር ለራስ ነው መልካም ንግግር ቁጣን ምላስ ታበርዳለች። እና ከባድ ነው ምነግራችሁ ማለት ነው። እና በተቻላችሁ አቅም አንደበታችሁን ቆጥቡ።